ታሪክን የኋሊት በኤች አይቪ ኤድስ ስርጭት ላይ የነበረውን ግንዛቤ በእጅጉ የለወጠውና የአሜሪካ የፌዴራል መንግሥት ለተጠቂዎቹ ከፍተኛ በጀት እንዲመድብ ምክንያት የሆነው ታዳጊ ሪያን ዋይን ዋይት ያረፈው በ1982 ዓ ም በዛሬዋ ቀን ነበር። ሪያን ዋይት በደም መፍሰስ ምክንያት ባጋጠመው ህመም በየጊዜው ደም ሲሰጠው ቆየም። ዘግይቶ በተሰጠው ደም ምክንያት የኤች አይቪ ቫይረስ በደሙ እንዳለበት ተረጋገጠም። ያን ጊዜ 13 ዓመቱ ነበር። ሐኪሞቹ ከስድስት ወራት በላይ እንደማይቆይ ስላሳወቁ፣ ትምህርቱን አቋርጦ በቤቱ ሕክምናውን ተከታተለም። ግን ሐኪሞቹ እንዳሉት አልሆነም። ርያን ዋይት ከሕመሙ አገግሞ የበፊት እንቅስቃሴውን ለማድረግ ብቁ ሆነ። ወደ ትምህርት ቤቱ ለመመለስ ስለፈለገ፣ እናቱ ይማርበት ወደነበረው ለትምህርት ቤቱ እንደገና እንዲጀምር ጠየቀች። ትምህርት ቤቱ ዌስተርን ሚድል ግን የኤች አይ ቪ ቫይረስ ያለበት በመሆኑ፣ ለመቀበል ፈቃደኛ ሳይሆን ቀረም። እናቱ ይፋዊ ደብዳቤ ብታስገባም ለሌሎች ተማሪዎች ሊያስተላልፍ ይችላልና አንፈቅድም ተባለች። በዚያን ጊዜ በነበረው ግንዛቤ ኤች አይ ቪ ካለበት ጋር በአንድ ክፍል አብሮ መቀመጥ፣ የነካውን እቃ መንካት፣ ያስተላልፋል የሚለውን አስተያየት ትምህርት ቤቱና ወላጆች ስላመኑበት ከለከሉት። ከ360 ተማሪዎች የ117 ወላጆችና አምሳ አስተማሪዎች ሪያን እንዳይመለስ ተፈራረሙበት። የኢንዲያና የጤና ቢሮ ግንዛቤው የተሳሳተ መሆኑንና በመንካትና አብሮ በመማር አይተላለፍም ያለውን ዋቢ አድርጎ ሪያን ዋይት ትምህርት ቤቱ ይመለስ፣ ሲል የኢንዲያና የትምህርት ክፍል ወሰነም። ወላጆቹ ግን እምቢ አሉ። የሪያን እናት ጉዳዩን ወደ ፍርድ ቤት ወሰደችው። ፍርድ ቤቱ የጤና ከፍተኛ ባለሙያዎች የሰጡትን ምስክርነት ዋቢ አድርጎ ሪያን እንዲመለስ ሲወስንና ትምህርቱን ሲጀምር 151 የሚሆኑ ልጆች ቀሩ። ወደ ትምህርት ቤት ሲሄድ ከጥቂቶቹ በቀር አገለሉት። በብስክሌት ጋዜጣ የሚያደርስላቸው ነዋሪዎችም አትምጣብን አሉት። ለታዳጊው ሪያን ክፉኛ ጊዜ ሆነበት። ታላላቅ የዜና አውታሮች የሪያን ከትምህርት ቤት መከልከልና መገለል በተከታታይ ዘገቡት። ከፍተኛ መነጋገሪያም ሆነም። የብዙዎች ታዋቂ ሰዎችን ስሜት ቀሰቀሰ። በታዳጊው ሪያን ዋይት ጎን ቆመው ተሟገቱለት። እነ ማይክል ጃክሰን፣ እነ አልተንጆን ፕሬዝዳንት ፕሬዚዳንት ሬጋንና ባለቤታቸው ጭምር ከዘመቻው ተቀላቀሉ። ሪያን በብዙ መገናኛ ብዙሃን የሚጠየቅ ሆነም። የሪያን ዋይት አጋጣሚ በአሜሪካ ማህበረሰብ ዘንድ ስለ ኤችአይቪ ያለው ግንዛቤ አናሳ መሆኑንና ጉዳት ማድረሱ ታመነበት። ሪያን፣ ታላላቅና ታዋቂ ሰዎች ዓለም አቀፍ መገናኛ ብዙሃን ስለተባበሩት ትምህርቱን እየተከታተለ፣ ስለ ኤች አይ ቪ ኤድስም ማህበረሰብ አንቂ ሆኖ አገለገለም። ከስድስት ወራት በላይ ዕድሜ የለህም የተባለው ሪያን ዋይት አምስት ዓመታት ቆየም። ከፍተኛ ማህበረሰባዊ ንቅናቄ ፈጥሮ በ18 ዓመቱ የሁለተኛ ደረጃ ትምህርቱን ሊያጠናቅቅ አንድ ወር ሲቀረው ሞተ። የቀብር ሥነ ሥርዓቱ 1500 ያህል ደጋፊዎቹ በተገኙበት በሲሲሮ ኢንዲያና በክብር ተፈጸመ። ሪያን ዋይት ከሞተ በኋላ በስሙ የሚሰየም ትላልቅ ፕሮጀክት በፌዴራል መንግሥት በጀት እንዲቋቋም ኮንግረሱ የወሰነውን ፕሬዚዳንት ቡሽ አጸደቁት። ፕሮጀክቱ በዓለም ዙሪያ የኤች አይ ቪ ኤድስ ተጠቂ ለሆኑት ከፍተኛ እገዛ አደረገም። ስለ ኤች አይ ቪ ከፍ ያለ ግንዛቤ እንዲፈጠርና ለብዙ ተጎጂዎች ረዳት የሚሆን ታላቅ ፕሮጀክት እንዲመሰረት ምክንያት የሆነው ሪያን ዋይን ዋይት ከሞተ 35 ዓመት ሆነው።